ስማይ የተዘጋጀ ኢንተርናሽናል ደጅ ነው። ማየ አሜን። አምስት ትላንት ገባች። እግዚአብሔር ይናገረኝ ከዚህ ሰዓት ጀምሮ በር በፊት ላይ ዘጋ አዞረዋለሁ ይለኛል መንፈስ ቅዱስ። ራቲያ ራቲ አቦስ ካናቫራዳስ የኔ ባሪያ ነው ይለኛል መንፈስ ቅዱስ። የጠራው እኔ ነኝ ይልሃል። ትወጣለህ፣ ትሄዳለህ በለው ይለኛል። ታገለግለኝ ዘንድ መርጫ አለውና አትቆምም በለው ይለኛል። የጠራው እኔ ነኝ በለው ይለኛል

በሩን ከፍቼዋለሁ ይለሃል። ትወጣለህ ይለሃል። ለብዙዎች አባት ኤልሃዲያ ትናንትና እየመጡ ምንጭህን እንደዘጉት አይደለም። ምንጭህን እንደደፈኑት አይደለም። ላያቆሙ ትወጣለህ ይለኛል። ላይዙ ትወጣለህ ይለኛል። ላትገደብ ትወጣለህ። እስኪ እንዲህ በል። እንደ ትናንቱ፣ በልሲ፣ በልሲ፣ መጥተው፣ በልሲ፣ ምንጭን፣ በልሲ፣ አይዘጉም፣ በልሲ፣ አሁን፣ በልሲ፣ ሮቦት የሆነ የውጭ ሀገር ኢንተርናሽናል በር እስኪ ተከፍቷ ይሁን፣ ማንም ሊያቆም እስከማይችል እግዚአብሔር ሰው አዘጋጅሻል ይለኛ፣ ሰው አዘጋጅሻል በኢየሱስ ስም ውጣና ተገለጥ። የክብር መንፈስ በዚህ ቤት አለ። ጩና አሜን በለሲ ከዚህ ቀን ጀምሮ ፋይናንስ ሰው መንገድ እግዚአብሔር እግዚአብሔር አመቻችቶልኛል አመቻችቻለሁ ይለኛል። አትጨነቅ እኔ አመቻችቻለሁ። ውጣና ተገለጥ ሂድ። ይዩ ለነጮች በረከቱን ለጥቁሮች በረከቱ ለምድሪቱ መድኃኒቱን ለቀኩ ዛሬ ከኢየሱስም ለቀኩ ፈጠስኩት ያንን ከመጨረሻ